ሰላም ጤና ይስጥልን። ይህ ሀሳብ ዴሊ ነው። በዛሬው ሀሳብ ዴሊያችን ሀያላን ሀገራት ግብግብ ውስጥ የከተታቸው የማዕድን ፍልሚያ፣ ሀገራችንም ኢትዮጵያ በዚህ ፍልሚያ ውስጥ አለችበት። ይሄ ማዕድን በዓለማችን ሬር እርዝ ተብሎ ይጠራል። ይሄ ማዕድን ቻይናና አሜሪካን ራሽያን ከፍተኛ የሆነ የንግድ ጦርነት ውስጥም እንዲገቡ አድርጓቸዋል። አፍሪካ በዚህ ማዕድን የበለጸገች ነች። የኛ ኢትዮጵያ ደግሞ በሰፊው እንዳላት መረጃዎች ይጠቁማሉ። ኢትዮጵያም የዚህ ፍልሚያ አንዱ አካል ትሆናለች ተብሎ ይጠበቃል። አብራችን ሁኑ። ሬር እርዝ ይሄ ሚኒራል በጣም ወሳኝ የተባለ ግብዓት ነው። ይሄ ግብዓት ለትልልቅ ድርጅቶች፣ ለመኪና አምራቾች፣ ለቴክኖሎጂ አምራቾች እንዲሁም በሕክምናው ዘርፍ ወሳኝ የተባለ ግብዓት ነው። እንዲሁም በዲፌንስ ሴክተርም ስንመለከተው ካለዚህ አንድም ቦምብ አንድም ጀት የማይሰራ ይሆናል። ሁሉም ግብዓቶች የግድ የሚላቸው ይሄ ብርቅዬና ውስን የሆነ የዓለማችን ሬር ዕርዝ የተባለ ሚነራል ነው። እነዚህ ሬር ዕርዝ የተባሉት ስለማይገኙ፣ ውስን ቦታ ላይ ብቻ ስለሚገኙ ነው። እነዚህ ማዕድናት ዓለም ለዚህ ስል ከዚህ በኋላ ጦርነትን ሊያነሳ ይችላል ተብሎ ይጠበቃል። ሀገራት ለማዕድናቱ ሲሉ ጦርነት ይከፍታሉ። ካምፓኒዎች ይሄንን ማዕድን በሕገ ወጥ መንገድ ለማግኘት ሲሉ አሸባሪዎችን ይፈለፍላሉ፣ ይረዳሉ። እንዲሁም ሕዝብ ከቦታው በገፍ ይገደላል፣ ይፈናቀላል። የዓለም ሀያላን መንግስታቶች ትኩረታቸውን ወደ አንድ ነገር አድርገዋል። እሱም ብርቅዬ ወደሆኑት ማዕድናቶች ነው። እነዚህ ማዕድናቶች በከፍተኛ ደረጃ የዓለማችን ድርጅቶች ትልልቆቹ እንደ አፕል፣ አማዞን ያሉት፣ የመኪና አምራቾች እንደ ቴስላ ያሉት፣ ትልልቅ ሀገራት አሜሪካ፣ የጦር መሳሪያዎችን ለመገንባትም ጭምር ይጠቀሙበታል። ለዚህም ሲባል ሀያላን መንግስታቶች በእያንዳንዱ ንግግራቸው መሃል እንዲሁም በእያንዳንዱ ጉባኤዎች፣ ስምምነቶች፣ ጦርነቶችም ጭምር ሙሉ በሙሉ ትኩረታቸው በዚህ ማዕድን ላይ ነው።

የስምንት ነጥብ አምስት ቢሊዮን ዶላር ስምምነት ፈርመዋል። ይህ ስምምነት የውድ ማዕድናትን ለመግዛት ነው የተፈረመው። አሜሪካ ከቻይና ተጽዕኖ ራሷን ለማግለል እየሞከረች ነው። እንዲሁም የዓለምን የበላይነት አሁንም በአሜሪካ እጅ ስር እንዲሆን ስትል አሜሪካ እነዚህን ማዕድናቶች

ግን አሁን ነገሩ ተቀይሯል። አሜሪካ የዩክሬንን ጦር ለመርዳት እንዲሁም ደህንነቱ እንዲረጋገጥ የዩክሬን 50 ፐርሰንት የሚሆነውን የዩክሬንን ውድ ማዕድናቶች ሬር እርዝ የተባሉትን በሰፊው ለአሜሪካ እንድትሸጥ እየጠየቁ ነው። ዶናልድ ጄ ትራምፕ ይሄን ነገር እያደረጉ ያሉት አሜሪካ ብዙ ዋጋ ከፍላለች። ለራሻ ዩክሬን ጦርነት ዩክሬን በቢሊዮን ዶላሮች አግኝታለች። አሁን ዩክሬን አሜሪካንን ውለታዋን የምትከፍልበት የዩክሬንን ውድ የተባሉ ማዕድናቶች ለአሜሪካ አሳልፋ የምትሰጥበት ሰዓት ነው ብለዋል። ይሄ ሽያጭ ካልተከናወነ ግን ዩክሬን አንድም ድንቡሎ ሳንቲም ከአሜሪካ እርዳታ አታገኝም። ዶናልድ ጄ ትራምፕ እንዲህ ብለዋል። ለዩክሬኖች አምስት መቶ ቢሊዮን የሚያወጣ ማዕድን እንፈልጋለን። ፍላጎታችንን ደግሞ በግልጽ ነግረናቸዋል። ለዩክሬኖች ይሄንን ስንነግራቸው እነሱም በመልሱ ተስማምተዋል። ግን እኛ ደደብ አይደለንም። እኛ ያለ ጥቅም ዩክሬንን አንረዳም። አምስት ሳንቲ ከዩክሬን ሳናገኝ ለዩክሬን የምናወጣው ዶላር አይኖርም ብለዋል። እንዲሁም ዩክሬን ከተስማማች በዚህ ስምምነት ዩክሬን ሙሉ በሙሉ የጦር ዋስትና ደህንነትም ታገኛለች ብለዋል። አሜሪካ ከአውስትራሊያ አሁን ደግሞ ከዩክሬን እየሰበሰበች ያለችው እነዚህን ውድ ማዕድኖች በቻይና እጅ እንዳይገባ ቀድማ በአሜሪካ ስር እንዲወድቁ ነው። ይህንን ማዕድን የያዘ የትኛውም ሀገር በዓለም ላይ ሉዓላዊም ልዕላዊም ሀገር ሆኖ ይቀጥላል። ቻይና ሺ ጂፒንግ በሰፊው ይህንን ሬር እርዝ ማዕድን አቅራቢ ናቸው። ቻይና በተፈጥሮ ከለገሳት ውጪም ከአፍሪካ ከሌሎች ሀገራትም በከፍተኛ የሆነ በብድር ውል እንዲሁም በሽያጭ ስምምነት እነዚህ ማዕድኖች ትወስዳለች። ቻይና በከፍተኛ ደረጃ እነዚህን ማዕድኖች ወስዳ ሪፋይን አድርጋ አጣርታ እሴት ጨምራበት ለዓለማችን ገበያ ታቀርባለች። ግን ቻይና አንድ ነገር ገጥሟታል። ቻይና በአሜሪካ የገጠማት የታሪፍ ጦርነትን በማስመልከት ቻይናም የራሷን በትር ስበዋለች። ይሄኛውንም ሬር እርዝ ሚነራሎች ሽያጭን ላልተወሰነ ጊዜ ገድበዋለች። የቻይና ገደብ የተጣለው በእነዚህ ውድና ብርቅዬ የተባሉ ማዕድናት ላይ ነው። ለ12 ወራት ይጣላል ተብሎ ይጠበቃል። እንዲሁም ሀገራትና ድርጅቶች ከፍተኛ ድንጋጤ ውስጥ ገብተዋል። ካለዚህ ማዕድን አንድም የቴክኖሎጂ ግብዓት መሰራት ስለማይችል ስልክም፣ ካሜራም፣ መኪና የኃይል ግድቦች የትኛውም ቴክኖሎጂ ካለነዚህ ጥሬ ዕቃ መሰራት አይችልም። የአውሮፓ ሕብረት ከቻይና ጋር በፍጥነት ውይይት ጀምሯል። የአውሮፓ የቴክኖሎጂ ካምፓኒዎች እጥረት እንዳያጋጥማቸው ስራ እንዳይቆም ሲሉ በሰፊው ከቻይና ባለስልጣናት ጋር ድርድር እያደረጉ ነው። በቻይና ውሳኔ የአሜሪካ ትልልቅ የቴክኖሎጂ ካምፓኒዎች ደንግጠዋል። ዶናልድ ጄ ትራምፕ ምን ነው የታሪፉን ጦርነት ባልጀመርኩት አስብለዋታል። እንዲሁም ትራምፕ በቶሎ ወደ ድርድር ቻይና ካልመጣች፣ እንዲሁም በድርድር ውሎቻችን መሰረትም ወደ ተግባራዊ የማትገባ ከሆነ ከ157 ፐርሰንት በላይ ታሪፍ እጥልባታለሁ ብለዋል። ቻይና አሜሪካ በጣለችባት ታሪፍ ትደቃለች ተብሎ ቢጠበቅም ቻይና የራሷን በትር ስባ የዓለምን ኢኮኖሚ ከፍተኛ ስጋት ውስጥ ከጥተዋለች። ገና ለገና አስራ ሁለት ወራት እነዚህ ወሳኝ የተባሉ ማዕድናት አይሸጡም ስለተባለ የዓለም የቴክኖሎጂ ካምፓኒዎች እነ ቴስላን አፕልን ጨምሮ ያሉ ካምፓኒዎች ከፍተኛ የሆነ መረበሽ ውስጥ ገብተዋል። የአሜሪካ ጃይንት የተባሉት ድርጅቶች ስጋታቸውን እየገለጹ ነው። እንዲህ ብለዋል። አሜሪካ በቻይና ላይ ከፍተኛ ጥገኛ ሆናለች። የጂኦ ፖለቲካል ችግር ባጋጠመ ቁጥር ቀጥታ የአሜሪካ ካምፓኒዎች የጥሬ እቃ እጥረት ያጋጥማቸዋል። ይህ ደግሞ ስራቸው ላይ ከፍተኛ የሆነ መስተጓጎል ያጋጠማቸዋል። ዩናይትድ ስቴትስ ኢዝ ሶ ዲፔንደንት ኦን አ ነምበር ኦፍ ዲዝ ክሪቲካል ማቴሪያልስ ዊ አር አብሶሉትሊ ሄልድ ሆስቴጅ ባይ ካምፓኒስ ዳት አር ጂኦፖለቲካል ፎልስ። ቻይና ተጽዕኗ ከዓለም ትልቅ የተባለ መሆኑንም እየተረጋገጠ ይገኛል። ዓለም በሰፊው እየተጋደለላቸው የሚገኙት ሬር ኤርዝ ሚኒራሎች በሰፊው ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ከሚገኙት ውስጥ አንደኛው ዩራኒየም ነው። ዩራኒየም በከፍተኛ ደረጃ ለኒውክሌር ማበልጸጊያ አስፈላጊ የተባለ ግብአት ነው። ኢትዮጵያ በቀጣይ ለምትገነባው የኒውክሊየር ፕሮጀክቷም ወሳኝ ግብአት ነው። የግብአት የጥሬ እቃ እጥረት አያጋጥማትም ተብሎ ይጠበቃል። እንዲሁም ከኢትዮጵያ ዩራኒየም መግዛት የሚፈልጉ ትልልቅ ሀገራትና ካምፓኒዎችም አሉ። በኢትዮጵያ ውስጥ ያለው ዩራኒየም እስካሁን ድረስ አንድም አልተነካለትም እየተባለ ነው። ጥቅሙ ግን የዚህ ዩራኒየም መውጣት ለኢትዮጵያም ለአፍሪካም ብርሃን ያላብሳል። አንድ ትንሽዬ ቅንጣት ዩራኒየም ምናልባትም ወራትን በሰፊው ሙሉ የሀገሪቱን ፓወር መሸፈን ያስችላታል። ይህን የሚያክል አቅም ለጦር መሳሪያ፣ እንዲሁም ሀገራት የውስጥ የፓወር ፍላጎታቸውንም እንዲያሟሉ ያደርጋቸዋል።

እያንዳንዱ ግድብም የኒውክሌር ፓወር ፕላንትም ያለ እነዚህ ግብአት አንድም መንቀሳቀስ ኦፕሬት ማድረግ አይችልም። They power the phone in your hand. The car on your street. The wind turbines on your horizon. And the weapons that defend nations. የእጅ ስልኮቻችን ላፕቶፖቻችን፣ እንዲሁም ዳታ ሰርቨሮቻችን በሙሉ የምንጠቀምበት የካሜራ ሌንሶች ጭምር የሚሰሩት በነዚህ ማዕድናት ነው። ያለዚህ ማዕድናት ዓለም ከዚህ በኋላ ዲጂታላይዜሽን፣ ግሎባላይዜሽን የሚባለው ህልም ሆኖ ነው የሚቀረው የዓለም የቀጣዩ ዘመን ኢትዮጵያም ያቀደችው የዲጂታል ኢትዮጵያን መተግበር የሚቻለው እነዚህን ማዕድናት መያዝና ማረጋገጥ ሲቻል ብቻ ነው። ኢትዮጵያ ውስጥ ስላለው ዩራኒየም እናንሳ። ኢትዮጵያ ውስጥ ስላለው ዩራኒየም ስናነሳ ጠቅላይ ሚኒስትር አብይ አህመድ በባሌ ወግ ላይ እንደተናገሩት ከሆነ ኢትዮጵያ ውስጥ በዚህ በባሌ አካባቢ ውስጥ በከፍተኛ ደረጃ ዩራኒየም አለ፣ ነዳጅም ምልክቶች ታይተዋል ብለዋል። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዘወይ ነዳጅም አለ። የነዳጅ ምልክቶችም አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ሱዳን ትሪቢዩን ኢትዮጵያ ውስጥ ዩራኒየም መኖሩን በመረጃዎችን ጠቅሶ ተናግሯል። ሱዳን ትሪቢዩን ኢትዮጵያ ውስጥ ዩራኒየም መኖሩ ለኢትዮጵያ ኢኮኖሚ ከፍተኛ የሚባል እምርታ እንደሚያሳይም ጭምር ተናግሯል። ስለ ዩራኒየም ስናነሳ ኢንተርናሽናል አቶሚክ ኢነርጂ ኤጀንሲ ኢትዮጵያ ውስጥ ዩራኒየም መኖሩን አረጋግጧል። መረጃውንም በዌብሳይቱ አጋርቷል። ሬር እርዝ ሚኔራል፣ እነዚህ ውድ የከበሩ ማዕድናት አሜሪካና ቻይናን ወደ ለየለት ጦርነት ይከታሉ ተብሎም ይጠበቃል። ካሁኑ መፍትሄ ካልተበጀላቸው የታሪፍ ጦርነቱን ትተው በሰላም መነገድ መሸቀጥ ካልጀመሩ ጥልቅ ጦርነት ውስጥ እንደሚከታቸው ታምኗል። አሜሪካ ከዚህ ቀደም ሬር እርዝ ሚኔራልን በመሸጥ ሪፋይን አድርጋ እሴት ጨምራ በመሸጥ ከዓለም አንደኛዋ ነበረች። ግን ከጊዜያት በኋላ ግን ይሄን የአንደኝነት ደረጃ በቻይና ተነጥቃለች። ቻይና በአሁን ሰዓት ላይ አሜሪካንን ጨምሮ

በከፍተኛ ደረጃ ችግር ውስጥ እየጣላት የሚገኘው አፍሪካን ነው። በሱዳን በዓለማችን ትልቁ የተባለ የወርቅ ማዕድን ማውጫ አላት። ከአንድ እስከ አምስት በሚሆን ደረጃ ላይ የሚቀመጥ ነው። ግን ሱዳን በዚህ ደረጃ ላይ የተቀመጠችው ሊያውም በባህላዊ መንገድ አውጥተው ነው። ሱዳን ኢዝ ዘ ተርድ ላርጀስት ጎልድ ፕሮዲውሰር ኢን ኦል ኦፍ አፍሪካ ቢሃይንድ ሳውዝ አፍሪካ ኤንድ ጋና ጎልድ ሜክስ አፕ 70 ፐርሰንት of its exports and it's estimated 85% of that comes from small scale mining. የአርኤስኤፍ ቡድን በከፍተኛ ደረጃ የሱዳንን ወርቅ እየወሰደ ለዩኤኤ በመሸጥ ድሮኖችን፣ ተተኳሾችን እንዲሁም የጦር መረጃዎችን እያገኘ ነው። በከፍተኛ ደረጃ የሱዳን ቀውስ ላይ ትልቅ እጁ አለበት የተባለው አርኤስኤፍ ከሱዳን ላይ ከ65 ቶን በላይ ወርቆችን ወደ ዩኤኤ በየአመቱ ያሸጋግራል።

ያወጣውን ወርቅ በኮንትሮባንድ ሸጡ መሳሪያ ይሸበችብበታል። ይሄም መሳሪያ የኮንጎ ህዝብ፣ ህፃናት፣ አዋቂዎች ለመሞቻቸው ሆኖላቸዋል። ከሰባ ሚሊዮን ዶላር በላይ በየአመቱ ያገኛል። እንዲሁም እሱን ራሱን ለማደራጀትም ይጠቀምበታል። ይህን ገንዘብ ሚነራል ሪች ፕሮቪንስ ኦኩፓይድ ባይ ዘ ኤም23 ሬብልስ ፋይቲንግ ዘ ዲአርሲ ፎርስስ

አፍሪካ ያላትን የተፈጥሮ ጸጋ ወደ ቀውስነት ይቀይራል። ሬር እርዝ ሚነራልን ስናነሳ በእኛም ሀገር ያለውን ነገር እንድመልከቱ። በኢትዮጵያ ውስጥ ቲፒኤልፍ ህውሃት በከፍተኛ ደረጃ ጦርነት ላይ እያለም ጭምር፣ የሰሜኑ ጦርነት ላይ እያለ ጭምርም ወርቅ በማውጣት ሪፋይን በማድረግ ወደ ኤርትራ በኩል አሻግሮ ወደ ዩኤ ጭምር ሲሸጥ ነበረ።

ሪካ ር አፍሪካ ይሄ ችግር አሁንም ድረስ ይዟት ይገኛል። አፍሪካ ይሄንን ችግር አመልጠዋለች፣ አልፈዋለች ነፃ ሆናለች ተብሎ ቢጠበቅም አፍሪካ ውስጥ በቅኝ የሚገዟት ኃይሎች አሁንም አሉ። የአፍሪካን ማዕድናት የሚበጡብጡ የሚበዘብዙ ሀገራትና ድርጅቶችም አሁንም ድረስ አሉ። የአፍሪካን ማዕድናቶች በከፍተኛ ደረጃ በህጋዊም በህገወጥም መንገድ ስትበዘብዝ የምትውለው የምታድረው አንድ ሀገር አለች፣ ፈረንሳይ። ፈረንሳይ በዓለም ትልቅ የወርቅ ክምችት ያላትም ሀገር ነች። ከ2436 ቶን በላይ ወርቅ እንዳላት መረጃዎች ይጠቁማሉ። ግን ፈረንሳይ አንድም የወርቅ ጉርጓድ የላትም። ድ ፍራንስ ሉክ ጎልድ ፍሮም አፍሪካን ካንትሪስ ቱ ቢልድ ኢትስ ማሲቭ ጎልድ ሪዘርቭስ

አሜሪካ አሉኝ የምትላቸው የጦር መሳሪያዎች ከአፍሪካ በሄዱ ማዕድናቶች የተሰሩ ናቸው፣ በዩራኒየም፣ በቦምቦቿ፣ በሊቲየም። አፍሪካ የበለጸገችው አንድም ሀብት የላትም። አፍሪካ ከፍተኛ የሆነ የወርቅ እምቅ አቅም ቢኖራትም የትኛውም ቦታ ላይ የወርቅ ሪዘርቭ የላትም። ከአፍሪካ የወሰዱ ሀገራት ግን በከፍተኛ ደረጃ ቦምብም መሳሪያዎችም እንዲሁም ከፍተኛ የሆነ የሬር እርዝ ክምችት አላቸው። አሜሪካ ከዚህ በፊት ስትጥላቸው የነበሩ ቦምቦች አብዛኞቹ ከአፍሪካ በተወሰዱ ማዕድናት የተሰሩ ናቸው። ኮሎኒያሊዝም አሁንም አለ። እንመልከተው። የመጀመሪያው እነዚህን ሬር እርዝ ሚኔራልን ለመያዝ ዓለም በከፍተኛ ደረጃ ውድድር ውስጥ ገብቷል። ይሄ ውድድር ደግሞ ፍልሚያው ሰላማዊ የሚባል አይደለም። እነዚህን ማዕድናት የያዘ ሀገር ከዚህ በኋላ የቀጣይ ዓለምን የቴክኖሎጂ እጅ ይጨብጣል ተብሎ ይጠበቃል። እንዲሁም በዚህ ሂደት ውስጥ ከፍተኛ የተባለ የሬር እርዝ ክምችት ያገኘ ሀገር የዓለምን የመዘወር ስልጣን በእጁ ይሆናል ተብሎ ይጠበቃል።

ይሄ ሳቢ ደግሞ በከፍተኛ ደረጃ አሽቀንጥረን ጥለነዋል የተባለው ኮሎኒያሊዝም እየተስፋፋ እያቆጠቆጠ እያበበ መሆኑን መረጃዎች ያመለክታሉ። በኢትዮጵያ አፈር ውስጥ እነዚህ ማዕድኖች ተቀብረው አሁንም አሉ። ኢትዮጵያ ሬር እርዝ ሚነራል በሰፊው ተከማችቶ ከሚገኝባቸው ሀገሮች ውስጥ አንደኛዋ ነች። ኢትዮጵያ ውስጥ እነዚህ ማዕድናቶች በሰፊው ይገኛሉ። የመጀመሪያው ወርቅ

ይሄም የታሪፍ ጦርነት ብቻ አይደለም። የንግድ ጦርነቱ ጀርባ የሚገኘው ይሄኛው ነው። ሬር ኤርዝ ሚንራል። አሜሪካ፣ ቻይና፣ ራሽያ ከፍተኛ የሆነ ግብ ግብ ውስጥ ናቸው። በሴንትራል አፍሪካ ሪፐብሊክ ውስጥ ዋግነር የራሻ ዋግነር ይገኛል። ይሄ ተዋጊ ቅጥረኛ ቡድን በከፍተኛ ደረጃ ወርቅ እያወጣ ሪፋይን እያደረገ እየሸጠ ይገኛል። አሜሪካ እንዲህ ብላለች ዋግነርን ካላስቆም ነው ይህንን ወርቅ ሬር እርዝ ሚነራሎችንም ጭምር በመሸጥ ራሻ እንድትፈረጥም ያደርጋል። ራሻ ከፈረጠመች ደግሞ ዩክሬንን ትደቁሳለች። ስለዚህ የራሻ የበላይነት እንዳይረጋገጥ ሲባል የዚህን የዋግነር ግሩፕ ከባድ ማዕቀብ አሜሪካ አከናንበዋለች። ጎልድ ማይኒንግ ኢን ሰንትራል አፍሪካን ሪፐብሊክ

ቀድሞ የዓለምን ከፍተኛ የተባለ የቴክኖሎጂ ማማ ላይ መቆናጠጥ ይችላል። ያልተጠቀመ ደግሞ ይበዘበዛል በበዝባዦች። አሁንም አፍሪካም ኢትዮጵያም በከፍተኛ ደረጃ የዚህ ሪሶርስ እንዳላቸው መረጃዎች ይጠቁማሉ። ኢትዮጵያ እነዚህን ማዕድናቶች በሰፊው ለመጠቀም እንቅስቃሴ እያደረገች ነው። በጋምቤላ ክልል ከፍተኛ የተባለ የወርቅ ማውጫ እንዲሁም ኢትዮጵያ በቢሊዮን ዶላር በጅታ የኒውክሌር ማበልጸጊያም ጀምራለች። ኢትዮጵያ ያላትን ማዕድናት ከተጠቀመችበት ለአፍሪካም ትተርፋለች፣ እንዲሁም ለዓለም ብርቅዬ ብርሃንም ጭምር ልትሆን ትችላለች። ግን ሬር እርዝ የዓለማችን ቀጣይ የጦር መማዘዣ ይሆናል ተብሎ ይጠበቃል። ይህ ሀሳብ ዴሊ ነው። በቀጣይ እስከምንገናኝ ሰላም ሁኑ።